እመኖኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን የሆን እየመሰለን የተሸበር ነው እኛንን ብቻችንን የሆን እየመሰለን የደነገጥ ነው እኛንን ምን ዱብዴ ያይደረሰብን እየመሰልን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋር ሄዳለሁ የሚለው ሙሴ። የትም ምን ሁን የት በምንም ምን ኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ በእጄ መዳፍ ቅርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ተገምቱታላችሁ። እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለው አይረሳንም የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ እንዴት ይረሳናል እንዴት ይተወናል ለዚህ ነው አረሳሽን ከቶም ቢሆን አልቅልሽም በእጄ መዳፍ ቀርጬሻለሁና የሚለው ጭንካር የተበሳበትን እንዴት ይረሳል ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው፣ እኔ ካንተ ጋር እሄዳለሁ፣ አሳረፍህም አለሁ ቆሚሎ ለዚ ኦርቶዶክሳውያን፣ የኔና የእናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ ኮ ከኛ ጋር ከሌለህ ነው አንለው ወገኖቼ። ብዙ ጥቂት የሚሆንብን የነካ ነው የሚደርቅብን ተናግረን የማንሰማው እግራችን ነግቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል ነገሥታትን አዋርደዋል። ብርቶዎችን ደካም አድርገዋል። የኮሩትን አሳፍረዋል። የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን፣ አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ይወጣል የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱም ጎተራ ባይኮቱም እሱ ከእነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል። ማይበሉ ይቋረጣል። ሀያላን ይደክማሉ። ጦረኞች ይሸነፋሉ። ምክንያቱ አብሯቸው ወጥቷል። እርግጠኝነት ቱሩክሳውያን ምእመናን፣ የትም እንሂድ የት? እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከእኛ ጋር ይሄዳል። የሚያሳስብ እርሱ። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ። ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም ሊምርህ ነው ያመጣ የልብ መድኃኒት ለኩላሊት አይሆንህም ለኩላሊት የሚሆነው ለጨጓራ ይታዘዛል ለሌላ መሆኑ ቀርቶ ሳይድ ፌክቱ በቀረልን የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው መድኃኒቱ አንድ ነው ለሁሉም በሽታ ይታዘዛል አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም ታማችሁ ጸበልት ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለ ዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምሕረት ማድረግ ነው። ምሕረት የሌላቸው ሰዎች ምሕረት አያገኙም። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምሕረት ሳይኖረን እግዚኦ መሐረነ ማለት ምርት፣ ሳይኖረን ማሪ ይጥላል። አትምርም ቢያዝ ተው፣ ይተውላችኋል። ይቅር በሉ፣ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት፣ ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትቢት ነው። አይምሯችን ረቂቅ እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን፣ ምጡቅ ተወዳዳሪ የሌለው ማለት ነው። ባላንጣም አይነሳበት፣ እኛ ያሰርነውን መንግስት አይፈታው ይላል እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። አስር ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል ለሰው አይሰጣት አይሰጠው ማለት ነው። መነኩሴ ዝም ብሎ ያየውን እቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ፣ ሽማግሌ በቃ በትራሱ ስር የሆነች ብር አለች፣ ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ አነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው፣ በሽታችን ነው ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማይበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የስላሴን ስም ማጥናት መማር፣ በስላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የስላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት፣ ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ፣ ይህን እውነት የለ የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ ጋር ሞክረል እስቲ። እግዚአብሔር ያሳያቸው። ራሳችሁን ለመለወጥ ስንት ዓመት ለፍታቸዋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁት? ሰባት ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ሰላሳ ስምንት ዓመትም አርባ ዓመትም ሃምሳ ዓመትም ሊያደክም ይችላል። ሕይወትን ሙሉ ለሕይወት ይጣርለታል ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀር። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም፣ እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለው ድኛለው አይደል፣ ብለ የምትኖረው አይደል? ሁልጊዜ መዳንህን ከክርስቶስ ጋር ይዘ የምትቀጥለው ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው